የኤርትራውያን ዜጎች ተስፋ ያጨለመው የአሜሪካ ውሳኔና አነጋጋሪው የሩሲያ ድርጊት የኤርትራው ፕሬዚዳንት ኢሳያስ አፈወርቄና ኤርትራ ከአሜሪካ በኩል ያላሰቡት ጉድ ገጥሟቸዋል። በእርግጥ ሰውየው የአንድ ዓለም ልዕለ ሀያልነት በመቃወም ይታወቃሉ እና ግድ ላይ ሰጣቸው ይችላል። ምክንያቱ ኢሳያስ ኤርትራን ከየትኛውም ዓለም ጋር እንዳትገናኝ አድርገው በራቸው ከቆለፉ ቆይተዋል። ይህ የአሜሪካ ውሳኔ ግን ለብዙ ኤርትራውያን የሞት መርዶ ያክል ሆኖባቸዋል። በዚህ በኩል ደግሞ ሩሲያ የተጣለባት ማዕቀብ አስመልክቶ እጅግ አነጋጋሪ ሀሳብ ሰንዝራለች። በትንታኔ እንመለከቷለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆይ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የአገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘገበ። የትራምፕ አስተዳደር አብዛኞቹ በአፍሪካና ና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከእነዚህም ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት አስር የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌስቶ፣ በማከላዊ አፍሪካ ሪፐብሊክ በሉክዘምበርግ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታ ና በማልዲቪዝ የሚገኙ መሆናቸው ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለቱ ሀገራት ግንኙነት አቀዛቅዞ ቆይቷል። ለውጭ የእርዳታ ድርጅት ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን የዩኤስኤአይዲን ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረው የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፎ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ አገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ይደረጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና በካሜሩን ዱዋ ላይ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎች በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልኮዎች በማዋሃድ መጠናቸውን የመቀነስ ሀሳብ አለ። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልዕኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብን መቅረቡን አመላክቷል። ትራምፕ ወደ ፕሬዚዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታቸውን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመላክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎች የመዝጋት ሀሳብ እንዳለ ተገልጿል። ይዘጋሉ ከተባሉት የአሜሪካ የዲፕሎማቲክ ተቋማት መካከል አስሩ ኤምባሲዎች ሲሆኑ የቀሩት ቆንስላዎች መሆናቸው ታውቋል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱንና የፕሬዚዳንቱን ጽህፈት ቤት በተያያዘ ውቅድ ላይ ምላሽ እንዲሰጡ ቢጠይቅም ወዲያውኑ ምላሽ ሮይተርስ የተመለከተው የበጀት መጠየቂያ ሰነድ እንደሚያሳየው በጀቱ በአሁኑ ወቅት ካለው 544 ቢሊዮን ዶላር ወደ 284 ቢሊዮን ዶላር ዝቅ ብሏል። በተጨማሪም ለውጭ እርዳታ በአሜሪካ የዓለም አቀፍ ልማት ተራዶ የሳይድ በኩል ይቀርብ የነበረው 383 ቢሊዮን ዶላር ወደ 169 ቢሊዮን ዶላር ወርዷል። በአሜሪካው የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት ግዙፉ የዓለማችን የእርዳታ ተቋም ዩስሳይድ በዓለም ዙሪያ የነበሩትን ከ5000 በላይ ፕሮግራሞቹን በመዝጋት በሺ ሺዎች የሚቆጠሩ ሰራተኞችን ማሰናበቱ ይታወቃል። ፕሬዚዳንት ኢሳያስና አሜሪካ ያላቸውን መቃረን የምናውቀው ነው። በተለይም ደግሞ አምባገነን መሪ ናቸው ተብሎ ስለሚታመን የአሜሪካ ተደጋጋሚ ማዕቀብ የደረሰባቸው መሪ ናቸው። ምዕራቡን ዓለም በየጊዜያቱ ሲሳደቡና ሲተነኩሱ ይታያሉ። ኢሳያስ አፈወርቂ መቼም ከምዕራባውያን ጋር ምንና ምን እንደሆኑ ይታወቃል። ምናልባት ከአፍሪካ መሪዎች ውስጥ የፈለጉትን መናገር የሚችሉ ብቸኛው መሪ ሳይሆን አይቀሩም። አብዛኞች የአፍሪካ መሪዎች ከምዕራባውያኑ እርዳታ የወሰዱ በመሆናቸው በምዕራባ ኑ ላይ ጠንከር ያለ ንግግር ማድረግ አይደፍሩም። መቀመጫው የቆሰለ ውሻ እንደ ልቡ አይጮህም እንደሚባለው ነው። ነገር ግን ኢሳያስ አፈወርቂ እንደ ልባቸው ነው የሚናገሩት። ከምዕራባውያን ማዕቀብ እንጂ ቁራሽ ዳቦ አያገኙም። ከዚህ በላይ የሚጣል ማዕቀብ፣ የሚመጣ መከራ አለ ብለው የሚያስቡም አይመስልም። ፕሬዚዳንት ኢሳያስ አፈወርቂ ኤርትራን ከእናት ማጸኗ ፈልቅቀው አገር ካደረጓት በኋላ በኢትዮጵያ ፖለቲካ ረጅም እጃቸውን የማስገባት ታሪክ አላቸው። የኤርትራን አገርነት ባዋለዱ ማግስት ረጅም እጃቸውን በኢትዮጵያ ፖለቲካ ማስገባታቸው የኢትዮ ኤርትራን ጦርነት እንዳዋለ ብዙዎች ያምናሉ። እናም አሁን የኢሳያስ ስልጣን ዘመን ሊያከትም የተቃረበ መስሏል። ሩሲያ የተጣለባት ማዕቀብ እንዲነሳላት ማንንም አትጠይቅም ሲሉ የሞስኮ ከፍተኛ ዲፕሎማት ተናገሩ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላብሮቭ ሞስኮ ማንንም ሰው የተጣለባት ማዕቀብ እንዲያነሳ እየጠየቀች አይደለም ሲሉ የተናገሩ ሲሆን የዩናይትድ ስቴትስ የማዕቀብ አገዛዝ ህገወጥ ነው፣ የአለምን ኢኮኖሚ ግሎባላይዜሽን እያወደመ ይገኛል ብሏል። ላብሮቭ ለሩሲያ እለታዊ የጋዜጣ ትም ሞኖኮም ሜሪስታ ጋር ባደረጉት ቃለ ምልልስ የትራምፕ አስተዳደር በቁሳዊ ፍላጎቶች ላይ ተመስርቶ በውጭ ፖሊሲ ውስጥ ጥቅም ለማግኘት መፈለጉን አልሸሸጉም። ዋሽንግተን ከሞስኮ ጋር በተገናኘችበት ወቅት በንግድና በኢኮኖሚ ትብብር ላይ ንግግሮችን እንደጀመረች አክለዋል። ነገር ግን ሁሉም ነገር ኢኮኖሚያዊ መስተጋብር ወደነበረበት ለመመለስ እንዴት እንደሚፈልጉ በሂደት ይወሰናል ሲሉ ላቭሮቭ ተደምጧል። ምክንያቱም ይህ ትብብር ከ10 ዓመታት በፊት ከተመዘገበው 30 ቢሊዮን ዶላር ጋር ሲነጻጸር በ95 ፐርሰንት ገደማ የታገደ ሲሆን ሙሉ በሙሉ ማለት ይቻላል ለዚህ በሕገ ወጥ ማዕቀቦች የተነሳ ነው ብሏል። እንደምታውቁት በኅብረተሰባችን ውስጥ ያለውን ክርክር የምትከታተሉ ከሆነ ማንንም እያሳደድን አይደለም፣ ወይም ማዕቀቡ እንዲነሳ ማንንም አንጠይቅም ሲሉ አክሏል። ከፍተኛው የሩሲያ ዲፕሎማት የአሜሪካ ማዕቀብ ቢነሳም ሞስኮ ወሳኝ በሆኑ ዘርፎች ላይ ትገኛ መሆን የለባትም ሲሉ ገልጿል። ፑቲን ይህንን ፍላጎት ደጋግመው አጽንኦት ሰጥተውታል በማለት የኢኮኖሚ ሉዓላዊነት አስፈላጊነት ገልጿል። ላቭሮቭ ከእንግዲህ ዓለም አቀፋዊ የኢኮኖሚ ግሎባላይዜሽን ኮሚኒኬሽን የለም። ይህ የተደመሰሰው በትራምፕ አስተዳደር ሳይሆን በባይደን ዘመን ማዕቀብ በመጣል የውጭ ፖሊሲው ብቸኛ መሳሪያ አድርገው ሲጠቀሙ ነበር ሲሉ ተናግሯል። ሩሲያ በዩክሬን ላይ የምትወስደውን እርምጃ በማጠናከር ወደፊት እየገሰገሰች ድል በድል እየተጎናጸፈች ትገኛለች። ሩሲያ ይህን ድል ስታገኝ ከፍተኛ ጉዳት በማድረስ ነው። በአንጻሩ ደግሞ ራሷን ምንም ነገር እንዳይነካት በማድረግ ተከላክላለች። በደቡብና በሰሜን ምስራቅ ግንባር የሩሲያ ኃይሎች አዳዲስ መሬቶችን ከዩክሬን ሰራዊት እየነጠቁ በእጃቸው እያስገቡ ወደፊት እየገሰገሱ እንደሚገኝ መረጃዎች አረጋግጧል። አሁን ላይ የሩሲያ ጦር አዳዲስ መሬቶችን እየተቆጣጠረ ወደፊት እየተመመ ነው። ይህም ለምዕራባውያን አስደንጋጭ ሆኗል። በሌላ በኩል ደግሞ የዩክሬን ሩሲያ የሰላም ስምምነት እየተቃረበ ነው የሚሉ መረጃዎች እየወጡ ነው። የዩክሬን ሩሲያ የሰላም ስምምነት እየተቃረበ መሆኑን የዋይት ሀውስ ልዩ መልእክተኛ ዊትኮፍ አስታውቀዋል። የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ ፕሬዚዳንት ቭላዲሚር ፑቲን በመጨረሻው ዙር ድርድር ላይ ያቀረቡ ጥያቄ ምን እንደሆነ ማወቅ ስለቻለን ዘላቂ ሰላም ለማስፈን ከሩሲያ ጋር መግባባት ላይ መድረስ ይቻላል የሚል እምነት አለኝ ብሏል። በሞስኮ ከፑቲን ጋር ለሶስተኛ ጊዜ የተገናኙትና ለአምስት ሰዓታት ቆይታ ያደረጉት ዊትኮቭ ለፎክስ ኒውስ እንደተናገሩት የፑቲን ጥያቄ ምን እንደሆነ በመረዳት ወደ ዘላቂ ሰላም ስምምነት ለመድረስ እየተደረገ ያለው ጥረት እየተጠናቀቀ ነው ብሏል። ዊትኮቭ እንደተናገሩት ስምምነቱ በአምስት በሩሲያ ቁጥጥር ስር በሚገኙ ግዛቶች ማለትም ሉሃንስክ፣ ዶኔትስክ፣ ዛፖርዚያ፣ ኬርሰን እና ክሬሚያ ጨምሮ የደህንነት ፕሮቶኮሎች እንዲሁም በኔቶ ዙሪያ ያሉ ነጥቦች ላይ በተደረጉ ድርድር እንደመጣ ተናግሯል። በተጨማሪም በሁለቱ ሀገራት መካከል የተፈጠሩ ውስብስብ ሁኔታዎች መኖራቸውን ጠቅሰው እነዚህን ችግሮች መፍታት ከሁለቱ ሀገራት ባሻገር ለመላው ዓለም በጣም አስፈላጊ ይሆናል ብዬ አስባለሁ ብሏል። ዊትኮፍ አክለውም የሩሲያ ዩናይትድ ስቴትስ ግንኙነት በአዳዲስ የንግድ እድሎች እንደገና የመቅረጽ እድል አለ፣ ይህም ለአካባቢው እውነተኛ መረጋጋት መሰረት ይጥላል ብሏል። ውድ የቻናላችን ተከታዮች በአሁኑ ዝግታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን።